ዛሬ እናንተን ለማዝናናት የማልፈነቅለው ችግኝ የለም። አንዳንዴ የሳስበው እንደየዘመኑ ሁኔታ ማሻሻያ የሚያስፈልጋቸው ብዙ አባባሎችና ተረቶች ያሉ ይመስለኛል። ለምሳሌ በጥቅምት አንድ ጥምት የሚል የሐኪም ትዕዛዝ የሚመስል ምሳሌ አለ። ይሄ እንግዲህ ያኔ አባቶቻችን ጠቦት በግ ሲገዙ ሙክት ፍየል ይመረቅላቸው በነበረበት ዘመን ላይ ያገለገለ አባባል ነው። አሁን ትርጉም የለውም። ዛሬ በጥቅም ታንድ አጥሚት በሚል ልንተካው እንችላለን። እንደምታውቁት የኢትዮጵያን ሕዝብ ድሃና ሀብታም ብሎ መክፈል ከድሮ ጀምሮ የነበረ ነው። ከቅርብ ጊዜ ወዲህ ደግሞ ድሃው በአንድነት ተደራጅቶ እንዳይታገል ድሃና የድሃ ድሃ ብለው ለሁለት ከፍተው ነበር። የገንዘብ ሚኒስተር ሁለቱን የሚለያይበት የራሱ መስፈርት ይኖረዋል። የእኔም መስፈርት ብጠይቁኝ ዛሬ ለዚህ ሾው ቪአይፒ ቲኬት መቁረጥ የተሳነው ሶስት መቶ ብር ብቻ ከፍሎ የገባው ማህበረሰብ ድሃ ሲሆን ጭራሽ ያልገባው የድሃ ድሃ ነው። እዚህ ካላችሁ ያን ሰሞን መጠነ ሰፊ የስንዴ አዝመራ በኢትዮጵያ ቴሌቪዥን መታየት ጀምሮ ነበር። እና ብዙዎቻችን ዘንድሮ በአምባሻና በድፎ ጢባ ጥቤ ልንጫወት ነው እያሉ ተስፋ ማድረግ ጀመር። ብዙ አልቆየም ኢትዮጵያ ያመረተችውን ስንዴ ወደ ኬንያ ኤክስፖርት ልታደርግ ተፈራርማለች የሚል ሰበር ዜና ወገባችንን ሰበረው። እምገርም ነው። እምደንቅ ነው። ለነገሩ ያኔ ባለስልጣኖች በየማሳው እንደ ወፍ ማስፈራሪያ እየቆሙ ፎቶ ሲነሱ አላማረኝለት። የሚገርማችሁ የሚገርማችሁ፣ ዜናው በወጣ ማግስት የሆነ ከአማኑኤል ሆስፒታል የተቀነሰ ኦቨር ኳሊፋይድ እብድ ከማሙድ ሙዚቃ ቤት ፊት ለፊት ቆሞ ምን እያለ ሲያንጎራጉር ሰማሁት መሰላችሁ? ኬንያዎች በሉሽ አንቺ ከተራብ ነው በላይ ተርቧል እንዴ? አንድ ቆንጆ ምላስ ያለው በእኔ ላይ የሚጨክን ለመንግስት የሚራራ ጓደኛ አለኝ እና ይሄድስ፣ ስነግረው ስንዴው ይገርማሃል፣ ዋጋ የምታወጣው ከሆነ አንተንም ኤክስፖርት እናደርጋል። ምን አባት አመጣለ አለኝ። የኤክስፖርቱን ዜና በሰማሁ ማግስት ደግሞ ስንዴ ጫነች የዩክሬን መርከብ ወደ ኢትዮጵያ እየገሰገሰች ነው የሚል ሰበር ዜና ሰማሁ። ይህንንስ እንዴት እናስታርቀው? ጀለስ ስለው ተረጋጋጁን ንጠው ዩክሬኖች የላኩት ስንዴ እርዳታ አይደለም። በቅርቡ ወደ ኢትዮጵያ መሰደዳቸው ስለማይቀር አስቀድመው ቀለባቸውን ማሸሻቸው ነው። ሰሞኑን ከበድ ያለ ነገር እየገጠመ ነው። ሰሞኑን በአንዳንድ የቅንጦት እቃዎች ላይ የዶላር እቀባ ተደረገ የሚል ዜና ሲለቀቅ የነበረው ምላሽ የሚገርም ነው። በእርግጥ አንዳንዱ ሁኔታውን ለአንጀባ እየተጠቀመበት ነው። እዚህ ሀገር ውስኪ ተከልክሎማ እንኗኗርም እያለ የሚቀውጠውን ሰውዬ የቡና ቤት ጀርባ ብታጠኑት ከደንበጫ ሶስተኛ ደረጃ ረቄ የዘለለ ታሪክ የለም። በበኩሌ ውስኪ ቢቀር ችግር የለብኝም። ማስቲካ ከቀረ ነጭ ሽንኩርትም አብሮ መከልከል አለበት። ቸኮሌትና ቸብሮሌትም ድሮ በነፃነት መለሰ ጊዜ የቀሩ ነገሮች ናቸው። ሽቶም በተመለከተ ማን ነበር ይሄ ማን ነበር ይሄ ቲክቶክ ላይ ማለዳ ማለዳ ማን ነበረ? ቲክቶክ ላይ ማለዳ ማለዳ ሽቶ የሚጠቀመው ሳይሆን ሽቶ የሚጠመቀው ሞዴል ባለሀብት፣ እሱን ይጭነቀው እንጂ እኔ ሲፈጥረኝ መላ ሰውነቴ ሉባንጃ ነው። ሜካፕ የቅንጦት እቃ ተብሎ መከልከሉ ግን አገሪቱ አደገኛ መስቀለኛ መንገድ ላይ መሆኗን የሚያመለክት ይመስላል። ለብዙ እህቶቻችን ሜካፕ የቅንጦት ሳይሆን የሞት ሽረት ዕቃ እንደሆነ እናውቃለን። ከፈለገ ምግብ ለምን ጥንቅር ብሎ አይቀርም? ከፍትፍቱ ፊቱ ይባላል። እኔ ግን እላለሁ ያለ ቅመም ፍትፍቱ፣ ያለ ፓውደር ፊቱ ትንሽ የሚከብድ ይመስለኛል። በዚህ ምድር ላይ ካልተቀባባ አትጠባበስም፣ ካልተጠባበስ ማህበረሰብ አይቀጥልም። በነገራችን ላይ የመልክና የሜካፕ ጉዳይ የሴቶች ጣጣ ብቻ ከመሰለን ተሸውደናል። አሁን የሽበት ማዳፈኛ ቀለም መግባት ሲያቆም ከብዙ ወዳጆቻችን ጋር መንገድ ላይ መተላለፋችን የሚቀር አይመስለኝም። ግሽበትና ሽበት አንድ ላይ እየመጡ ነው። አንድ ጓደኛ አለኝ። መልኩን ምን ብዬ ልግለጽላችሁ? ከውበት ለልበታች ነው ማለት ይቻላል። ብዙዎቻችን ወንድ ልጅ ከጉማሬ መለስ ካለ ይበቃል በሚል ቃል ተጽናንተን ኖረናል። በቢቢሲ ዶክመንተሪ ያየሁት ጉማሬ ከዚህ ጓደኛ ትንሽ መለስ ያለ። ይቅርታ አድርጉልኝና እኔ የራሴ ቆንጆ መሆን ሲያምረኝ ከእሷ ጠገብ ቆሜ ፎቶ ይነሳል እና ይህ ወዳጄ ፌስቡክ ላይ ከሴቶች ጋር ሲያወጋ የዝነኛ ተጫዋቾችን ፎቶ ፕሮፋይሉ ላይ ጣል ያደርጋል። ባጭሩ የሩኒን ለምድ የለበሰ ጀንጃይ ነው። አንድ ቀን ስማ አለኝ፣ ስማ ልጅቱ ሁለመናዋን ወድጀላት አለ። እሷም ማስተሳሰቤንና ሕልሜን ወዳልኛለች አለና ንግግሩን ገታ አድርጎ ተከዘ። እና ምንድን ነው ችግሩ? ፎቶ ካላክልኝ ሞቼ እገኛለሁ እያለች ነው። እና ሞታ ትገኛ ስለው ተባክ ይልቅ ደናርገህ አንሳኝና ልስደንላት፣ አለና ስልኩን አቀብለኝ። ስልኩን አቀብሎኝም እንደዱላ ዱላ ቅብብል ሯጭ ፈንጠር ብሎ ቆመ። ከዛ ያነሳው ትናየና አይሄ እንኳን ሰልፍ ይመስለ። ትንሽ ራቅቀ ብለ ታነሰኛ። በዚህ አይነት እኔ ስቀርበው እሱ ሲርቅ፣ እኔ ስቀርበው እሱ ሲሸሸኝ፣ እኔ አዲስ አበባ እሱ ኦሮሚያ ክልል ሆንም ቆመ። እና ካሜራውን እንደገና አቀባብሎ ሰጠኝና አካባቢውን በሰፊው አስገባውና እኔን ለአመድ ያህል መሀል ላይ ጣል አድርገኝ በጣም እየተናደጉ መጠው ስማ፣ እኔን እንዲህ ከምታንገላጠኝ ለምን ከሳተላይት ላይ የተነሳውን ፎቶ ፈልጋት። ምክንያት የድሮ መጽሐፎችን ሳገኝ ከይዘታቸው ይልቅ እርሳቸው ያዝናናኛል። ለምሳሌ ብላታ ወልደ ጊዮርጊስ ወልደ ዮሐንስ የተባሉ ደራሲ የጻፉት መጽሐፍ ውጭ ሀገር ሄጀ ነበር የሚደረስ ነበር። ውጭ ሀገር ሄጀ ነበር ሪፖርት ነው ጉራ ነው በሚለው ላይ አሁንም ምርምር እያደረኩ ነው። እኔም እንግዲህ በየመካከሉ አሜሪካ ሳለሁ እያሉ ስለማዝጋችሁ በቂ የስነ ልቦና ዝግጅት እንዳይለያችሁ። አሜሪካ እያለው በጣም ሸንቀጥ ያልኩ ነበር። የሆዴን ቅርጽ ራሱ ብታዩት ከላይ እንዲህ ሆኖ ወደ ጎን ደግሞ እንደዚህ እንደዚህ እንደዚህ ተሰምሮ ምን ልበላቸው የሆነ ከሥጋና ከጅማት የተሰራ የባቡር ሐዲድ ነበር የሚመስለው። እዚህ ሀገር ስመጣ ያም ሲጋብዘኝ ስበላ ያም ሲጋብዘኝ ስተቀጥቅ ተነፋፋው እንደ ራሽያ ወደ ጎን ተስፋፋ። በነገራችን ላይ ቦርጭ በአግባቡና በደረቡ ሲሆን ጸጋ፣ በሲክስ ፓክ ላይ ቦርጭ መደረብ ግን በራስ ላይ እጅግ አሰቃቂ ወንጀል እንደመፈጸም አስበው። አጭር ሆነ። በሲክስ ፓክ ላይ ቦርጭ ስትደርብ ወደ ምን እንደሚመስል ታውቃለ? ሶስት ቦታ የታሰረ የማር ከረጢት ይፈ። መፍትሄ ፍለጋ ዙሪያዬን ማማተር ጀመርኩ። የሆነ ጊዜ ላይ በአስር ቀን ውስጥ ቦርጭ እናጠፋለን የሚል ማስታወቂያ አየሁ። በፎቶሾፕ መሆን አለበት። በሌላ ቀን ደግሞ ቦርጭ በጸሎት አጠፋለሁ የሚል ነብይ በቲቪ አየሁ። እኔ የጸሎትን ኃይል አልንቅም፣ ግን በጸሎት የሸንቃጣ ሰውነት ባለቤት ትሆናለህ ብያላለ። ምናልባት ከጸሎት በኋላ የተባረከ ቦርጭ ባለቤት ትሆን ትችላለህ። የሚገርማቸው ጅም ተመዘገቡ። ጅም እንደገባው በሴትና በወንዶች መካከል ያለውን የዓላማ ልዩነት መረዳት ይችላሉ። ሴቶች ጅም የሚመዘገቡት በቃ ጅም ለመስራት፣ ክብደት ለመቀነስ፣ ጤናቸውና ውበታቸውን ለመጠበቅ ወዘተ። የሚገርመኝ የጅሙ መልበሻ ክፍል ገብተው ከቦርሳቸው ውስጥ አራት ግብዳ የታሸገ ውሃ፣ የፈረስቴድ ሳጥን፣ መለስተኛ ሚዛን የቦርጭ መስለቢያ ዝናርና የመሳሰሉት ነገሮች ያወጣሉ። አንዳንዴ የሳስበው የሴቶች ቦርሳና የኢትዮጵያ ሕዝብ የማይችለው ነገር ነው። ወንድ ልጅ በበኩሉ ጅም የሚመዘገበው ዘርፈ ብዙ ተግባሮችን ለመፈጸም ማለትም ለጅንጀና ከውጭ የተላከለትን ብራንድ ቱታና ጫማ ለማሳየት ከሌሎች ወንዶች ጋር የጥሬ ስጋ ማህበር ለመመስረት እና አግረ መንገዱን ስፖርት ለመስራት ነው። በጅንጀናው ላይ ከወንደላጤዎች በላይ ባለትዳሮች በንቃት ይሳተፋሉ። አንዳንዴ ሳስበው ባለትዳር ወንዶች ለወንደላጤዎች ያላቸው ግምት ከመጠን በላይ የተጋነነ ይመስለኛል። እኔ እዚህ በአንድ ሴት ተወስኜ እሱ ችክይረዋ ቦጠ ይከካል ብለው በልባቸው እውነታው ግን ከዚህ በጣም ይርቃል። ባለትዳሩ በየአሳቻ ቦታው የተገኘችውን ብርቅዬ አጋጣሚ ለመጠቀም ተፍ ተፍ በሚልበት ሰዓት አብዛኛው ጎንደላጤ በጊዜ ገብቶ ነጭ ሽንኩርቱን አፉ ላይ ነጭ ጋቢው ትከሻው ላይ ጣል አድርጎ ሶፋው ላይ ተጋድጓል። እኔ ገና ጅም በጀመርኩ ሰሞን አንዲት ደልደል ያለች ሴት ጠጋ ብዬ ማውራት ጀመርኩ። ወሬው ወደ ጅንጀና ማዘንበል ሲጀምር፣ ሴትዮዋ ወንድሜ፣ ኧረ ገና ከወለድኩ ሰላሳ ቀን ነው። አላማ ምንድን ነው? አላማ የቤተክርስትና ይህም የምንሰራበት አዳራሽ በጣም ሰፊ ነው። እኔና ቦሌ የተባለ ጓደኛዬ መስኮቱን ከፍተን ከመስኮቱ አጠገብ እንፈጋለን። የሆነ ጊዜ ላይ አንድ ሰውዬ ከሩቅ እያቆራረጠ መጣና ብርድ ታስመጡኛላችሁ አለና እጁን በትከሻችን አሻግሮ መስኮቱን ለመዝጋት ሞከረ። ጓደኛዬ ወንድሜ፣ የኔ አባት ዶክተር ነው፣ ብርድ መምታት የሚባል ነገር ሳይንሳዊ አይደለም ይልቅ በዚህ መጠን በታፈነ አዳራሽ ውስጥ ስፖርት መስራት በራስ ላይ የኬሚካል ጦር መሳሪያ እንደመተኮስ ይቆጠራል። ሰውየው ለተሰጠኝ ሙያዊ ማብራሪያ አመሰግናለሁ ብሎ ይሄዳል ብዬ ሳስብ እኔ ካንተ ባላውቅም ብሎ ጀመረና መጠነ ሰፊ ምላሽ ሰጠ። እኔ ካንተ ባላውቅም ብሎ መጀመር የትሕትና አነጋገር ይመስለኝ ነበር። በእርግጥም አንድ ሰው ፒኤችዲውን ከሃርቫርድ ዩኒቨርሲቲ ሰርቶ የጥናትና የምርምር ጽሑፍ አሳትሞ እኔ ከአንተ ባላውቅም ብሎ ከጀመረ ትትና አንድ ሰው ከሶስተኛ ክፍል አቋርጦ እኔ ከአንተ ባላውቅም ብሎ ከጀመረ ግን ሙዛፊ። ሰውየው ችክ እያለ ሲመጣ ጓደኛ እየተናደደ መጣ። ስማ፣ አሁን የተናገርከው ከሳይንስ ጋር ያለህን ስር የሰደደ ጠብ የሚያሳይ ነው። ዶክተር አብይ እንዳንተ ያሉ ሰዎች መኖራቸውን ቢያውቅ ከሳይንስ ሚዚየሙ ጎን የሳይንስ መካነ መቃብር ይገነባል። አሁን አሁን ይህ መስኮት ይከፈታል ብለናል፣ ይከፈታል። እምቢ ካልክ ምርጫ ያንተ ነው። እንደኔ እንደኔ እኛ ተጋግዘን ከምን መጣ ብርድ ቢመጣ ይሻል። ብዙም ሳልቆይ ጅሙን ተውኩትና ወክ ማድረግ ወሰንኩ። እኛ ሰፈር እንደ ብዙ የአዲስ አበባ ሰፈሮች ለወክ የተመቸ አይደለም። አስፋልት አለ። ከአስፋልቱ ዳር የምታገኘው የእግረኛ መንገድ ሳይሆን የሆነ ሀብታም ሰው ግቢ ነው። እየተራመድክ ድንገት ከፊት ለፊት ሲኖትራክ ከመጣብህ ዘለህ ሀብታሙ ቤት ትገባለህ። ከመኪና አደጋው ብታመልጥ፣ ዘበኛው ይገልሃል። አሳቻ መንገድ ላይ በእግር መሄድ ብዙ አደጋ ያጋጥሟል። ከጥቂት ሳምንታት በፊት አድዋ ድልያ አካባቢ ወክ እያደረኩ ሳለ አንድ ጎረብሳ በሞተር እያለመጣና እጄ ላይ የነበረውን ምን የመሰለ የተጠበሰ በቆሎ ሞጭረፍ አርጎኝ። ት እንዴ! ለበቆሎ ጥብስ ይህን ያህል ስለው። ለዛሬ ልምምር ላይ ስለሆነ ሌላ ጊዜ በቦሌ መንገድ በወሎ ሰፈር በኩል ወክ ማድረግ ጀመሩ። መንገዱ ለወክ የተመቸ ነው። ይሁን እንጂ የህዝብ አቴንሽን ላለመሳብ ብዬ ማስክ አድርጌ መራመድ ጀመሩ። አስር ደቂቃ ከተራመድኩ በኋላ ግን የሆነ አቴንሽን ናፈቀኝ። ማስኩን አወለኩና መራመዴን ቀጥሉ። የሆነ ቦታ ስደርስ ቆሙ። ብዙ ሳይቆይ የሲቪል ልብስ የለበሰ ሲቪል ሰውዬ መጡ። አጠገቤ ይቆም፣ አወቅሁት። ጅም ቤት ከጓደኛዬ ጋር የተጣላሁት ሰውዬ ነው። አይን ላይን ስንገጣጠም አፌ እንዳመጣልኝ እዚህ አካባቢ የልብስ ሱቅ አለ አልኩት። የረጠበ ሱሪህን መቀየር ፈልገህ ነው አለኝ። ለክፉ የማይሰጥ ቀለል ያለ ስድብ ሰድበ ወስኜ ከካ እና የመሳሰሉትን ቃላት እሱ ኦፔራን ኦፕራ ለሚያቀነቅን ሰው እጁን በረጅሙ ዘረጋና አንዴ በስልቃሪ አጥፌ ሰረበኝ። በጊዜው ፊቴ ከሰውነቴ ላይ እየተደመሰሰ ነው ይመስል። አሁን ተራዊኔ ነው እንደ ሜሲ ብድግ አልሆኛ። አንዴ በቴስታ እምርት ላይ ገባውታል ብቻ ተያይዘን እንደ ጓይ ሲያነጥረኝ እንደ ክክ ሳሰጠው አንድ አስር ደቂቃ ያክል ቆየ። ወዲያው ድንገት ከየት መጣ ያልተባለ ዝናብ መውረድ ጀመረ። የምህረት ዝናብ ለካ ገላጋያተን ነው እንጂ ሁለታችንም ድብድቡን የሆነ ቦታ ላይ ማቋረጥ ፈልገን ለቀቀኝ፣ ለቀቁት። ከዝናቡ መጠለያ የምንፈልግ አስመስለን በየተቃራኒው አቅጣጫ ለመሮጥ ተዘጋጀን። ወዲያው ግን ድንገት ከመንገዱ ዳር ሆና ድብድባችንን በተመስጦ ስትከታተል የነበረች ፓርኪንግ የምትሰራ ሴት ቆይ አንዴ አለችና ለሁለት ሰው የሚበቃ ግብዳ ጃንጥላ ይዛ ግን ማርያም ሚርካዛኒ ማርያም ሚርካዛኒ ግንቦት 12 ቀን 1977 ተወለደች። ኢራናዊ የሂሳብ ሊቅና የስታቲስቲክ ዩኒቨርሲቲ ፕሮፌሰር ነበረች። የምርምር ርዕሶቿ የቴችሙለር ቲዮሪ፣ የሃይፐርቦሊክ ጂኦሜትሪ፣ ኦርጎዲክ ቲዮሪ እና ሲምፕሌክቲክ ጂኦሜትሪ ያካትታል። የአውሮፓን አቆጣጠር ናሴ 13 ቀን 2014 ማርዛካኒ በሂሳብ ትምህርት እጅግ የላቀ ሽልማት ባለው የፊልድ ሜዳሊያ ተሸለመች። ሽልማቱን ያሸነፈችው የመጀመሪያ ሴት እንዲሁም የመጀመሪያ ኢራናዊ ሆናለች። የሽልማት ኮሚቴው ስራን በሪማን ወለል ተለዋዋጭና ጂኦሜትሪና ጆምሊክ ክፍሎቻቸው ውስጥ ተጠቅሶላታል። ማሪያም በሃይፐርቦሊክ ጂኦሜትሪ ቶፖሎጂና ተለዋጭ ሁኔታዎች ውስጥ ግንባር ቀደም ኃይለኛ ተደርጋ ትወሰድም ነበር። በሙያ ሁሉ እንደ አስማት ዋንድ ቴዎሬም ያሉ እንደ ዳይናሚካል ሲስተሞች ጂኦሜትሪ እና ቶፖሎጂ ያሉ መስኮችን በአንድ ላይ በማያዝ በዘመኗ ከነበሩት ታላላቅ የሂሳብ ሊቃውንት መካከል አንዷ የሆነችው ስሟ የሚያጠናክሩ ምዕራፎች አስመዝግባለች። በ2004 በሃርቫርድ ዩኒቨርሲቲ የዶክተሬት ዲግሪዋን ካጠናቀቀች በኋላ ማርያም በክሌ የሂሳብ ተቋም የምርምር ባልደረባ ሆነችና በኋላም በፕሮፌሰርነት ፕሪንስተን ዩኒቨርሲቲ ተቀላቀለች። በ2009 ወደ ስታንፎርድ ዩኒቨርሲቲ ተዛወረች። እዚያም እስከ ህልፈቷ ድረስ በአቅኝነት ምርምሯን ቀጠለች። የእርሷ ስራ በጂኦሜትሪክ መዋቅሮች ውስብስብና ውስብስብ ተለዋዋጭነት ላይ ያተኮረ ሲሆን በተለይም በሞዴሉ ቦታዎች ላይ በሪማን ንጣፎች ላይ አስተዋጽኦ ሰጥቷታል። የእሷን አቀራረቦችና ጥልቀት ግንዛቤ መስኩን ከፍተኛ ሁኔታ ሰድጎታል። ሰፊ አድናቆትና እውቅናዋን በማግኘቷ በሂሳብ ከፍተኛውን ክብር የሆነውን የመስክ ሜዳሊያ እንድታገኝ አድርጓታል። ቴሄራን ውስጥ ተወልደ ያደገችው ማርያም ለሂሳብ ያላት ፍቅር ገና በልጅነቷ ነበር የጀመረ። የመጀመሪያ ዲግሪዋን ከሻሪፍ ቴክኖሎጂ ዩኒቨርሲቲ አግኝታ የዶክቶሬት ዲግሪዋን በሃርቫርድ ዩኒቨርሲቲ በፊልድ ሜዳሊስት ከርቲስቲ ማክላውን አማካሪነት ቀጥላለች። የአካዳሚክ ጉዟ በፕሪስተን ዩኒቨርሲቲ እና በስታንፎርድ ዩኒቨርሲቲ የኃላፊነት ቦታ እንድትይዝ አድርጓታል። ማርያም ምርኪያዚኒ በግንቦት 12 ቀን 1977 በቴሄራን ኢራን የተወለደችው በልጅነቷ የብሔራዊ ልዩ ችሎታዋ ልማት ድርጅት ንኦዲኢቲ አካል በሆነው ቴሄራን ፋርዛንጋ ትምህርት ቤት ገብታለች። በትናንሽ እና ከፍተኛ ሁለተኛ ደረጃ ትምህርቷን በኢራን ብሔራዊ ኦሎምፒያድ የሂሳብ የወርቅ ሜዳሊያ በማግኘቷ የብሔራዊ ኮሌጅ መግቢያ ፈተና እንድታልፍ አስችሏታል። በሚቀጥለው ዓመት በቶሮንቶ ሙሉ ነጥብ ያስመዘገበችና በዓለም አቀፍ ሂሳብ ኦሎምፒያድ ሁሉም የወርቅ ሜዳሊያ በማግኘቷ የመጀመሪያዋ ኢራናዊ ሆነች። በኋላም በሕይወቷ ውስጥ ከጓደኛዋ ከባልደረባዋና ከኦሎምፒያድ የብር ሜዳሊያ ተሸላሚ ሮያ ቤሽቲ ሀዛቫር አንደኛ ደረጃ የቁጥር ቲዮሪ ፈታኝ ችግሮችና በአንድ ላይ ታትሞ በወጣው መጽሐፎች ላይ ተባብራለች። በኢራን ብሔራዊ የሂሳብ ኦሎምፒያድ የመጀመሪያ ስትሆን በ1995 የወርቅና የብር ሜዳሊያ ማግኝታለች። እንደ አውሮፓውያን አቆጣጠር ማርች 17 ቀን 1998 ተሰጥኦ ያላቸው ግለሰቦችና የቀድሞ የኦሎምፒያድ ተፎካካሪዎች የሚርካዚኒ እና የዛቫሄር ከሌሎች ተሳታፊዎች ጋር በአካተት ኮንፈረንስ ከተሳተፉ በኋላ ወደ ቴህራን በሚወስደው አህቫዝ አውቶብስ ተሳፈሩ። አውቶቡሱ ከገደል ላይ ወድቆ ሰባት ተሳፋሪዎች የሆኑት የሻሪፍ ዩኒቨርሲቲ ተማሪዎች ሕይወታቸውን ያጡ ሲሆን ይህም በኢራን ብሔራዊ አደጋ መሆኑ ይታወሳል። ሚርካዚኒ እና ዛቫሄር ከተረፉት ጥቂቶቹ ሁለቱ ነበረች። እንደ ኤሮፓያን አቆጣጠር በ1999 ከሻሪፍ የቴክኖሎጂ ዩኒቨርሲቲ በሂሳብ ሳይንስ የመጀመሪያ ዲግሪ ያገኛች። እዚያ በነበረችበት ጊዜ ስለ ሹር ፅንስ ሀሳብ ቀለል ያለ ማረጋገጫ አዘጋጅታለች ከዚያም ለድህረ ምረቃ ወደ አሜሪካ ሄደች። በ204 ከሃርቫርድ ዩኒቨርሲቲ ዶክቶሬት ድግሪ አግኝታለች። በፊልድ ሜዳሊስት ኮርትስቲ ማክላውን ቁጥጥር ስር ትሰራም ነበር። በሃርቫርድ በቆራጥነትና ያለማቋረጥ በመጠየቅ ተለይታለች ተብሏል። የክፍል ማስታወሻዋን በአፍ መፍቻ ቋንቋም በፋርሰኛ ትወስድም ነበር። መሪያም ማርካዚኒ የ204 የኪሌይ ሂሳብ ተቋም ተመራማሪ እና የፕሪስቲን ዩኒቨርሲቲ ፕሮፌሰር ነበረች። በ በ209 በስታንፎርድ ዩኒቨርሲቲ ፕሮፌሰር ሆናለች። መሪያም ማርካዚኒ ለሪማን ወለል የሞድሊ ቦታዎች ጽንሰ ሀሳብ ውስጥ አስተዋጽኦ አድርጋለች። የመጀመሪያ ስራ በሞድሊ ቦታ ላይ ካለው የድምፅ መጠን ስሌት ጋር ያለውን ግንኙነት በማፈላለግ በሃይፐርቦሊክ ሪማን ንጣፎች ላይ ቀላል የተዘጉ የጂኦ ዲስክን የመቁጠር ችግርን ፈታለች። እንደ አውሮፓውያን አቆጣጠር በ2008 ማርያም ሚርካዚኒ የቼክ ቴኦሬቲካል ኮምፒተር ሳይንስ ጃን ቮንክራን አገባች እና በአሁኑ ጊዜ በስታንፎርድ ዩኒቨርሲቲ ፕሮፌሰር የሆነ የሂሳብ ሊቅ ነው። ሴት ልጅ ነበራቸው። ማርያም ሚርካዚኒ በፓውሎ አልቶ ካሊፎርኒያ ይኖር ትኖር ነበር ሚርካዚኒ ራሷን እንደ ቀርፋፋ ሂሳብ ሊቅ ትገልጻለች። የሂሳቦት ለማየት የተወሰነ ጉልበትና ጥረት ማድረግ አለብኝ ስትል ተናግራለች። ችግሮችን ለመፍታት ማርያም መርካዚኔ የዱሎች በወረቀት ላይ ይሳሉና በስዕሎች ዙሪያ የሂሳብ ቀመሮች ይጽፉም ነበር። ልጅቷ የእናቷን ስራ ስዕል ማለት ገልጻለች። እንዲህ በማለትም ተናግራለች። የተለየ ምግብ አሰራር የለኝም። ጫካ ውስጥ እንደጠፋችሁና አዳዲስ ዘዴዎች ለመፍጠር የምትሰበስቡትን እውቀት በሙሉ ለመጠቀም እንደመሞከር ነው። እና ከተወሰነ ድል ጋር መውጫ መንገድ መፈለግ ትችላላችሁም፣ ብላለች ማርያም ምርካዚኒ እንደ አውሮፓውያን አቆጣጠር በ2013 የጡት ካንሰር እንዳለባት ታወቀ። በ2016 ካንሰሩ አጥንቷና ጉበቷ ተዛመተ እና በ14 ጁላይ 2017 በ40 ዓመቷ በስታንፎርድ ካሊፎርኒያ ውስጥ በስታንፎርድ ሆስፒታል ሞታለች። የኢራኑ ፕሬዚዳንት ሐሰን ሩሃኒ እና ሌሎች ባለስልጣናት ሀዘናቸውን ገልጸው የማርያም ሚርዛኻኒ ሳይንሳዊ ስኬት አድንቀዋል። ሩሃኒ በመልእክታቸው በዓለም ሳይንሳዊ መድረኮች ላይ የኢራንን ስም ያስደመመች የዚህ ፈጣሪ ሳይንቲስት እና ልከኛ የሰው ልጅ ታይቶ የማይታወቅ ብሩህነት የኢራውያን ሴቶችና ወጣቶችን ወደ ክብር ጫፍ ላይ ለመድረስ እና በተለያዩ የዓለም አቀፍ መድረኮች ያላቸውን ታላቅ ፍላጎት በማሳየት ረገድ ትልቅ ለውጥ ያመጣው ነበር ብሏል። እሷ ስት ሞት በርካታ የኢራን ጋዜጠኞች ከፕሬዚዳንት ሐሰን ሩሃኒ ጋር በመሆን የተከተሉትን ጸጉሯን ሳትሸፍን ሚርካዚኒ ፎቶ አሳትመዋል። ምንም እንኳን አብዛኞቹ ጋዜጠኞች ጸጉሯን ለመደበቅ በጨለማ ዳር በዲጂታልና ስዕሎችን እንኳን ሳይቀር ፎቶግራፎችን ቢጠቀሙም ይህ ምልክት በምዕራቡ ፕሬስና በማህበራዊ ሚዲያ ላይ በሰፊው ይታወቅ ነበር። ማርያም ሚርካዚኒ ሞት በኢራን ውስጥ የተቀላቀለ ዜግነት ላላቸው ልጆች የጋብቻ ዜግነትን በተመለከተ ክርክርን አስነስቷል። የፋርስ የዜና አገልግሎት እንደዘገበው ሜርካዚኒ ከሞተች በኋላ ስልሳ ኢራናውያን የፓርላማ አባላት የኢራናውያን እናቶች ከባዕድ አገር ዜጋ ጋር የተጋቡ ልጆች የኢራን ዜግነት እንዲሰጣቸው የሚፈቅደውን ማሻሻያ እንዲፋጠን አሳስበዋል። ይህም የማርያም ሜርካዚኒ ሴት ልጅ ኢራን እንድትጎበኝ ቀላል ለማድረግ ነበር። ማርያም ከሞተች በኋላ በነበሩ ቀናት ውስጥ በርካታ የመታሰቢያ አዋልቶችና ግብሮች ታትሞላታል። በኢራን የሂሳብ ማህበረሰብ ውስጥ የሴቶች ኮሚቴ ባደረገው የጥብቅና ቅስቀዛ ምክንያት ዓለም አቀፍ ሳይንስ ምክር ቤት የሚርካዝኒ ልደት ግንቦት 12 በዓለም አቀፍ የሴቶች ቀን ሂሳብ መታሰቢያነት እንዲከበር ተስማምተዋል። ሕይወቷን እና ስኬቶቿን ለማክበር የተለያዩ ተቋማትን በማርያም ሜርካዝኒ ስም ተሰይመዋል። እንደ አውሮፓውያን አቆጣጠር በ2017 የፋርዛኔጋ ሁለተኛ ደረጃ ትምህርት ቤት የሁለተኛ ደረጃ ትምህርት ቤት ማርያም ሜርካዝኒ ቀደም ሲል የተማረው አምፊቲያሪያቸውንና ቤተ መጽሐፍቷን በስሟ ሰየሙ። በተጨማሪም የሸሪፍት የቴክኖሎጂ ዩኒቨርሲቲ ማርያም ምርካዚኒ የባችለር ዲግሪዋን ያገኘችበት ተቋም ከዚያን ጊዜ ጀምሮ በሂሳብ ኮሌጅ ውስጥ ዋናው ቤተ መጽሐፍት በስሟ ሰይሟል። በተጨማሪም በኢስፋሃን የሚገኘው ሂሳብ ቤት ከንቲባው ጋር በመተባበር በከተማ ውስጥ የስብሰባ አዳራሽ ሰይመዋል። ኦክስፎርድ ዩኒቨርሲቲ ተማሪዎች በኦክስፎርድ ዩኒቨርሲቲ ሂሳብ ትምህርት የሚማሩ ሴቶችና ሁለትዮሽ ያልሆኑ ተማሪዎች መርያም መርካዚኒ ሶሳይቲ መሰረቱ። መርያም በሴፕቴምበር 2015 ኦክስፎርድ ስትጎበኝ ማህበረሰቡን አግኝታለች።